ጥምቀት ለድህነት አያስፈልግም የሚል ትምህርት በመጽሐፍ ቅዱስ ውስጥ ድራሹም የለም። እንዳያችሁት ነው፣ የውሃ ጥምቀትን አይመለከትም፣ ውሃን አይመለከትም የሚላቸው ጥቅሶችን እያነሳን ስናመለክት በአዲስ መደበኛ ትርጉም ስናሳይ የእሱ ውድቅ፣ በምኑ ህይወት መጽሐፍ ቅዱስ ስትማቸው በራሳቸው ፕሮቴስታንቶች መጽሐፍ ቅዱስ ስትም ስናሳይ የእሱ ውድቅ፣ ዶክተር ተስፋዬ ሮበሊን አምጥተን ስናሳይ በሳቸውም ውድቅ። ፕሮቴስታንቶች ባይዘው ያሁን ጥሩ አማራጭ አቅርቤላቸዋለሁ አዲስ መደበኛ ትርጉምን ወይስ ዲስ ዱድ ምሉ ህይወት መጽሐፍ ቅዱስ እትማችሁን ወይስ ብሮን ዶክተር ተስፋዬ ሮቤሌን ወይስ ይህንን ሰው ማንን ነው የምትቀበሉት የትኛው ሰው ነው መጽሐፍ ቅዱስን የተረዳው በስነ ስርዓት ሰው ይህንን ወንድማችንን ለማንኛውም ግን አዲስ መደበኛ ትርጉምን አስጠለነዋል ምሉ ህይወት መጽሐፍ ቅዱስ እትሙን አስጠለነዋል መምህሩን ዶክተር ተስፋዬ ሮቤሌን አስጠለነዋል ያው ከዛ አንጻር አት ሊስት ከተነሳሁ እንትን አንጻር ባይዜ ኒድ ብል ዳንኤል የሚባል ልጅ አለ። ከዚህ ልጅ ጋር አብሮ የሚሄድ ዳንኤል ማነው ብቻ የሚባል ልጅ ታውቁታላችሁ። ያቀዩ ልጅ ማለት ነው እሱ። ታስታውሳላችሁ፣ ሮሜ ምዕራፍ ስድስት ላይ ከእኔ ጋር መቶ ተወያይቶ ነበረ። ሲወያይ የውሃ ጥምቀት ነው ግን አያድንም ብሎ ነበረ። ተወያየው እና ጓደኛውንም ላስጠሮ ነበር ቪዲዮ አሳይቼ። ግን ቢያንስ እንደው ጓደኛውን እንኳን ልተውለት፣ ይህ ልጅ ብቻውን እንደው ይከብዳል፣ ኦኬ ብዬ አስቤ ጓደኛን ትችላለህ። ከሌላው ሁሉ ጋር ትጣረሳለ። ሮሜ ስድስት ክሊርሊ በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው ጥምቀት እንደሆነ ግልጽ ነው። አንተ ብቻ አለ ተለይተ አይ አይደለም። ያ ዮሐንስ ወንጌል ምዕራፍ ቁጥር አምስትን ከጥንት ጀምሮ ሁሉም ይስማማበታል። አንተ አትስማማበትም። የቱን ጥምቀትን እንደሚያመልክት የቅዱስ አትናቴዎስን አንስቼ ጠየቅኩ። የቅዱስ አትናቴዎስን ትምህርት አትቀበልም እና አትናቴዎስን ምንድን ነው ቀዳሚ አትናቴዎስ ብለህ ነው ልንጠራ የሚገባው ነገራችን ላይ ምክንያቱም አንድ ኤርሚያስ የሚባል ጓደኛ አለው ቀለሜ እየተባለ የሚጠራ የሆነ ወቅት ላይ ዳግማዊ አትናቴዎስ ብሎ ጠርቶታል። አሁን የኔ ልጅ በግኝታል። ዳግማዊ አትናቴዎስ የአትናቴዎስን ትምህርት ሳይቀበል ዳግማዊ አትናቴዎስ ውይይቱ ላይም ብዩ አሉ። አሁን ዳግማዊ አትናቴዎስን አፋፍሰልን። ባይሆን ለማንኛውም ግን ለማንኛውም ጥምቀት እንደሚያድን መጽሐፍ ቅዱስ ክሊር ነው ስ አሁን ወደ ሲሬሱ ጉዳይ ልመለስላችሁና ይህ መጽሐፍ ቅዱስ ይህንን መጽሐፍ ቅዱስ ስታነቡት ከእግዚአብሔር የተላከ ደብዳቤ እንደሆነ አድርጋችሁ አንዱ ፕሊስ ፕሮቴስታንት ወንድመቶቼ ለእናንተ ነው። እንደነዚህ አይነት ልጆች ብድግ ይሉና የራሳቸውን የራሱን ሀሳብ አሁን ይዲት ነገራችሁ፣ አሳይቻችኋለሁ፣ ከራሳችሁ ትልልቅ ከመትሏቸው መጽሐፍቶቻችሁ፣ መምህራኖቻችሁ ጋር ሳይቀር እንዴት እንደሚላተም ሰው መጽሐፉን አንበቡት። በቃ ተቀበሉት፣ አለቀ። ያመነ የተጠመቀ ሚድናል ካለ አሜን። በጣም ሲምፕል እኮ ነው። በጌታ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸዋል። ሰው የጌታ ደቀ መዝሙር የሚሆነው በአብ በሁሉም መንፈስ ቅዱስ ስም ተጠምቆ ሆኖ እያለ ነው። የጌታ ደቀ መዝሙር መሆን ማለት ደግሞ የጌታ መሆን እንደማለት ነው።